ኤችአይቪን የሚከላከል መድኃኒት በአነስተኛ ዋጋ ተደራሽ ሊደረግ ነው። አሰላሙ አሌይኩም ወረሐመቱላሁ በረካቱ እንደምናላችሁ ድና። የተከበራችሁ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን ሰላም ለሁላችሁ፣ ሰላም ለሰው ዘር በሙሉ። ቪዲዮውን ላይክና ሼር በማድረግ አዳዲሶቹን ሰብስክራይብ በማድረግ ጀምሩ። በሁለት ዓመታት ጊዜ ውስጥ ከመቶ በላይ አነስተኛ ገቢ ባላቸው ሀገራት መድኃኒቱ እንደሚቀርብ ተገልጿል። በሚሊዮኖች የሚቆጠሩ ሰዎች መድኃኒቱን እንዲያገኙ ዕድል የሚሰጥ ይሆናል። ዓለም የኤች አይቪ ኤድስን ወረርሽኝን ለመግታት አንድ እርምጃ ወደፊት እንድትጓዝም ይረዳል ተብሏል። አዲስ ኤች አይቪን የሚከላከል መድኃኒት በአነስተኛ ዋጋ ተደራሽ ሊደረግ ነው። ሌና ካፓቪር የተባለው መድኃኒት በመርፌ የሚሰጥ ነው። በዚህ ዓመት መገባደጃ መድኃኒቱን ማቅረብ ይጀመራል። መድኃኒቱ በነፍስ ወከፍ ለአንድ ዓመት የሚያስከፍለው 28,000 ዶላር ሲሆን፣ አዲስ በተደረገ ስምምነት መሠረት ግን ዋጋው ወደ 40 ዶላር የሚወርድ ይሆናል። እንደ ኤሮፓውያኑ አቆጣጠር በ2027 የመድኃኒቱ ዋጋ ቀንሶ በመቶ 20 አነስተኛና መካከለኛ ገቢ ያላቸው ሀገራት ይሰራጫል። ሳይንቲስቶች እንዳሉት ቫይረሱ ራሱን እንዳያባዛ መድኃኒቱ ይከላከላል። በታዳጊ ሀገራት የሚኖሩና ኤችአይቪ ያለባቸው ሰዎች መድኃኒቱን በርካሽ እንዲያገኙ የሚያስችለው ስምምነት እንዲፈረም የቀድሞው የአሜሪካ ፕሬዚደንት ቢል ክሊንተን ከመድኃኒት አምራች ተቋሞች ጋር ድርድር አድርገዋል። ክሊንተን ሄልስ አክሰስ ኢንቬቲቭ ከጌትስ ፋውንዴሽን እንዲሁም ከደቡብ አፍሪካው የምርምር ተቋም አርኤችአይ ጋር ስምምነት ተፈራርመዋል። መድኃኒቱ በተደረገበት ሙከራ አስደናቂ ውጤት ማሳየቱ ተገልጿል። ከሁለት ወራት በፊትም የዓለም ጤና ድርጅት ጸረ ኤችአይቪ ክፍል ይሁንታ ሰጥቶበታል። መርፌው በዓመት ሁለት ጊዜ ይወሰዳል። ለስድስት ወራት ኤችአይቪን ለመከላከል ይረዳል። ባለሙያዎች እንዳሉት አዲስ ኢንፌክሽንን ለመከላከል መድኃኒቱ ጠቀሜታው የጎላ ነው። በተለይም ከፍተኛ ተጋላጭነት ያላቸው ወጣቶችና ሴቶች፣ የተመሳሳይ ፆታ አፍቃሪዎች እና በወሲብ ንግድ የሚተዳደሩ ሰዎችን ከበሽታው ለመከላከል ያግዛል። አሁን ኤችአይቪን ለመከላከል ጥቅም ላይ እየዋለ ያለውን መድኃኒት እንደሚተካ ተገልጿል። ይህን ክብል በነፍስ ወከፍ በዓመት 40 ዶላር ያስከፍላል። እንክብሉ በየቀኑ ስለሚወሰድ ለሕሙማን ምቹ አይደለም፣ የበለጠ እንዲገለሉም ያደርጋል። በየቀኑ የሚወሰድ መሆኑ በቀላሉ እንዳይገኝም ምክንያት ሆኗል። ጌትስ ፋውንዴሽን እንዳለው ከዚህ መድኃኒት ተጠቃሚ መሆን ከሚችሉ ሰዎች 18 ፐርሰንቱ ብቻ ናቸው እያገኙት ያለው። አዲሱ መድኃኒት በአሜሪካ እና አውሮፓ መድኃኒት ተቆጣጣሪ ተቋማት ፈቃድ አግኝቷል። አምና ሰኔ ላይ ጊሌድ የተባለ የአሜሪካ መድኃኒት አምራች መድኃኒቱ ላይ በሰራው ምርምር መቶ ፐርሰንት ውጤታማ ሆኖ ተገኝቷል። ከ18 ወራት በኋላ መድኃኒቱ ተደራሽ እንደሚሆን ይጠበቃል። አንድ ጥናት እንደሚጠቁመው አዲሱ መድኃኒት አራት በመቶ ተደራሽ ቢሆን ሀያ በመቶ አዲስ በህመሙ የሚያዙ ሰዎችን ቁጥር ይቀንሳል። ሰዎች በቫይረሱ እንዳይያዙ ከማገዙ ባሻገር ቫይረሱ ያለባቸውን ሰዎች ለማከምም ይውላል። የፕሬዝደንት ዶናልድ ትራምፕ አስተዳደር ለኤች አይቪ ኤድስ የሚደረግ ዓለም አቀፍ እርዳታ ላይ ቅነሳ ማድረጉ ቀውስ በፈጠረበት ወቅት የአዲሱ መድኃኒት አቅርቦት ይፋ የተደረገው። የመንግስታቱ ድርጅት ጸረ ኤድስ መረጃ አርባ ሚሊዮን ሰዎች ቫይረሱ እንዳለባቸው ያሳያል። እንደ አውሮፓውያን አቆጣጠር ከ2000 ጀምሮ የቫይረሱን ስርጭት ለመቀነስ ዓለም አቀፍ ንቅናቄዎች ተደርገዋል። ሆኖም ባለፈው ዓመት ብቻ 1.3 ሚሊዮን ሰዎች በቫይረሱ ተይዘዋል። ከ600 ሺህ በላይ ሰዎች ከኤድስ ጋር በተያያዘ ሞተዋል። ደቡብ አፍሪካ ከፍተኛ የሕሙማን ቁጥር ያላት አገር ናት። አዲሱ መድኃኒት ከሚቀርብባቸው አገራትም መካከል ትገኛለች። የሀገሪቱ የጤና ሚኒስትር አነስተኛ መካከለኛ ገቢ ላላቸው አገራት ነፍሳድን መድኃኒትን የማቅረብ እንቅስቃሴን እንደግፋለን ብለዋል። ዘገባው የቢቢሲ ነበር። ላይክ ሼር እያደረጋችሁ አዳዲስ ሰዎችም ሰብስክራይብ እያደረጋችሁ አበረታቱ። ሰላም አሌይኩም ወረሕመቱላህ ወበረካቱ።